ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ተመልካቾቻችን ሰላም ለእናንተ ይሁን። እንደወትሮ ሁሉ ዛሬም በክርስቶስ ኢየሱስም ሰላም ላችኋለሁ። የጀመርነው ትምህርት አለ ክርስቶስ ኢየሱስ ለምን መከራ ተቀበለ? ለምን ሞተ? ወይ ደግሞ ለምን ተሰቀለ? የሚሉ ትምህርቶችን እያየና ያለ ነው። ከዛ የቀጠለውን የእግዚአብሔርን ፈቃድ ለማድረግ ነው። እግዚአብሔር በደዌ ያደቅቀው ዘንድ ፈቀደ። የእግዚአብሔር ፈቃድ በእጁ ይከናወናል፣ ብለን ስለ እግዚአብሔር ፈቃድ ሰፊ ጠቃሚ የሆኑ ነገሮችን አይተናል። ዛሬ ደግሞ ምናልባት ሁለተኛው እና የመጨረሻው ክፍል መከራ ስለመቀበሉ ለምን መከራ ተቀበለ ኢየሱስ ክርስቶስን። በዓላማና በግብ ስለሆነ ሁለት ነገር እንዲታወቅ ፈልጋለሁ። እኔን የጠቀመኝ ሰባኪ የመጀመሪያው ተጠቃሚ ነው፣ ከማስተማሩ በፊት ለራሱ ተጠቃሚ ነውና ኢየሱስ ክርስቶስ ለምን መከራ ተቀበለ የሚል እንዲሁ በጨረፍታ አይተነዋል። ዛሬ ስለ መታዘዝ ነው የምንነጋገረው። ብዙ ጊዜ ዕብራውያን አምስት ከሰባት እስከ አስር ላይ የሚጠቀስ ክፍል ታውቃላችሁ። እርሱም ማ ኢየሱስ ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከምባ ጋር ጸሎትና ምልጃን አቀረበ አምላክ ሰው ለምን ሆነ በሚለው በቀደሙት ክፍሎች አምላክ መከራ ስለማይቀበል ነው። ኢየሱስ ክርስቶስ ፍጹም ሰው መሆኑን አንዱ የምናይበት ክፍል ይሄ ዕብራውያን ምዕራፍ አምስት ከሰባት እስከ አስር ነው። ስለዚህ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከምባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን የሚፈራ ሰው ጸሎቱ ይመለሳል። ኃጢአተኛውን እንዳይሰማ እናውቃለን፣ ብለው ዮሐንስ ዘጠኝ ላይ ስለ አይነ ስውሩ ሲነገር ታውቃላችሁ። ኃጢአተኛውን ሰው አይሰማውም እግዚአብሔር። እግዚአብሔርን ስለ መፍራቱ ተሰማለት ይልና፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ስለዚህ ቃል በቃል በቀጥታ ኢየሱስ ክርስቶስ ለምንድን ነው መከራ የተቀበለው? እኔና አንተ ለምንድን ነው መከራ የምንቀበለው? ከተቀበለው መከራ መታዘዝን እንዲማር መከራን ተቀበለ። መከራ መታዘዝን ተማረ ከተፈጸመ በኋላ ይላል። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጸደቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለዚህ ሁለት ነገር ነው የምናየው፣ አንደኛው ስለ ክርስቶስ ኢየሱስ ነው። መከራ ለምን ተቀበለ? ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ መታዘዝን እንዲማር ነው። ሁለተኛው ለምን መከራ ተቀበለ የሚለው መልሱ ለሚታዘዙለት፣ ለእኔ፣ ለእርሶ፣ ለአንቺ፣ ለእሷ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። ደህንነት የሚገኘው ኢየሱስ ክርስቶስ ከተቀበለው መከራ ነው። ስለዚህ ሁለት ጥቅም ነው ያለው። እዛው ፊልጵስዩስ ሁለት ስምንት ላይ ለመሆኑ ኢየሱስ ክርስቶስ ከተቀበለው መከራ መታዘዝን ተማረ ብለን ያልነው። ለምንድን የታዘዘው? ኢየሱስ ክርስቶስ ለመስቀል ሞት ነው የታዘዘው፣ ለሞት ይኸው ሚለዋል ፊልጵስዩስ ሁለት ላይ ይሄው፣ ለመስቀል ሞት እንኳን የታዘዘ ሆነ ይልና በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ስለታዘዘ ከስም ሁሉ በላይ የሆነውን ስም ሰጠው ይህም በሰማይና በምድር ከምድር በታች አሉት ለኢየሱስ ክርስቶስም ይንበረከኩ ዘንድ ምላስም ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ብለን ተነጋግረናል። ስለዚህ ኢየሱስ ለምን መከራ ተቀበለ? ከተቀበለው መከራ መታዘዝን እንዲማርና ለሚታዘዙለት የዘላለም መዳን ምክንያት እንዲሆንለት። ሌላ ሮሚያ 5 18 19 ስለመታዘዝ እንዲህ ይላል። የእግዚአብሔር ቀመር የእግዚአብሔር ሂሳብ በጣም ይገርማል ወዳጆቼ ሮሜ 5 18 19 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ በአንዱ በደል ምክንያት፣ በአዳም ምክንያት የዓለም ሕዝብ ሁሉ ምን ሆነ? ኃጢአተኛ ሆነ። በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንዱ ጽድቅ ምክንያት ስጦታው በህይወት ለማጸደቅ ወደ ሰው ሁሉ መጣ። ለዚህ አየኸው፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ ሂሳብ ነው። የእግዚአብሔር ሂሳብ ነው። የእግዚአብሔር ቀመር ነው። የእግዚአብሔር ካልኩሌሽን ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አየኸው፣ አለመታዘዝ ሞት ነው። በአንዱ አለመታዘዝ ብዙዎች ኃጢአተኛ እንደሆኑ እንደሞቱ፣ በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ያለመታዘዝ ውጤትና የመታዘዝ ውጤት እሱን በሰፊው እናያለን ብሎ ኪዳን ላይ ከትርጉም ስለምንጀምር መታዘዝ ማለት ምን ማለት ነው? መታዘዝ ከምን እንደሚበልጥ ሁለት የታወቁ ክፍሎችን ላንብብና ወደ ዋናው እንትናችን እንገባለን። አንደኛ ሳሙኤል ምዕራፍ 15 ቁጥር 17፣ ሳሙኤልም አለ በአይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። በአይንህ ምንም ታናሽ ብትሆን፣ ሳኦል እንዴት እንደነበረው ብዙዎቻችን እናውቃለን። ሲነሳ መነሻው መነሻውን የረሳ ሰውን። እግዚአብሔርም ሄደህ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉ ድረስ ውጋቸው ብሎ በመንገድ ላከህ። ለምርኮ ሳስተ፣ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግህ ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ ልብ በሉ ማነው ውሸተኛው ማነው በደለኛው ሳሙኤልና ሳኦል በእግዚአብሔር ፊት እየተነጋገሩ ነው የእግዚአብሔርን ቃል ሰምቻለሁ እግዚአብሔርን በላከኝ መንገድ ሄጃለሁ የአማሌቅን ንጉስ አጋግን አምጥቻለሁ አማሌቃውያንን ፈጽሜ አጥፍቻለሁ አለ ህዝቡ ግን ለአምላክ ለእግዚአብሔር በጌልጌላ ይሰው ዘንድ ከእርሱም የተመረጡትን በጎችንና በሬዎችን ከምርኮ ወሰዱ አለው። ህዝቡ ነው፣ እኔ አይደለሁም ችግር ያለብኝ እኔ አይደለሁም ጥፋተኛ፣ አለ ማለት ነው። ሳሙኤል ያለውን ስሙ። ሳሙኤልም በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው፣ ወዳጆቼ ከየትኛው ምክንያቶቻችን ይልቅ በቂ ከበቂ በላይ ምክንያት ሊኖረን ይችላል ከምክንያቶቻችን በላይ ግን እግዚአብሔርን መታዘዝ መልካም እንደሆነ ይህ ክፍል ያሳየን። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ከየትኛውም መስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። መታዘዝ መስዋዕት ከማቅረብ ማዳመጥ የአውራ በግ ስብ ከማቅረብ። ወዳጆች ይሄ ብዙ ትርጉም አለው። የአውራ በግ ስብ የሚለው ከማቅረብ ይበልጣል። አመፀኝነት እንደ ሟርተኝነት ኃጢአት፣ እልከኝነትም ጣዖትን ተራፊምን እንደ ማምለክ ነው። እልከኝነት አለመታዘዝ ማለትም ማለት ነው ብላችሁ ብትሉ እልከኝነት ነው። እግዚአብሔር የሰማይ አምላክ እኔንም እናንተንም ከእልከኝነት ይመልሰ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ። ወዳጆቼ አለመታዘዝ ኃጢአትን ያመጣል። በአንዱ አለመታዘዝ ኃጢአት ወደ ሰውሉ እንደገባ አለመታዘዝ ከንጉሥነት ያሽራ። ንጉሥ እንዳትሆን ናቀህ። እግዚአብሔር ከመናቅ ያድነን። እግዚአብሔር ንጉሥ አይፈራ። ሌላው ሁለተኛው ክፍል አንደኛ ትንቢተ ኢሳያስ ምዕራፍ አንድ ላይ ነው። ትርጉሙ ምንድን ነው መታዘዝ የሚለው እናየዋለን። እግዚአብሔር ተናግሯል፣ እና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደኩም፣ እነርሱ አመጹብኝ። አለመታዘዝ ማለት ምን ማለት ነው? አመፅ ነው። አያሳዝንም? እግዚአብሔር አድምጪ ልጆችን ወለድኩ አሳደኩም፣ እነርሱም አመጹብኝ። በሬ ገዥውን አህያም የጌታውን ጋጣ አወቀ እስራኤል ግን አላወቀም፣ ህዝቤም አላስተዋልም ይላል። በበሬ ይመስለዋል ሲያነጻጽር ምሳሌ ሲሰጥ ኃጢአተኛ ወገንና በደል የተሞላበት የክፉዎች ዘር እርኩሰትን የምታደርጉ ልጆች ወይ ወዮላችሁ፣ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደኋላቸውም እየሄዱ ተለይተዋል። ደግሞ ሳመጻ እየጨመራችሁ ለምን ገና ትቀሰፋላችሁ፣ ተመለሱ እያለ ነው። ዛሬ ወዳጆች፣ ታዘዙ እያለ ነው። ራሱ ሁሉ ለህመም፣ ልብም ሁሉ ለድካም ሆኗል። ህመም ካለመታዘዝ የመጣ ነው። ድካም ካለመታዘዝ የመጣ ነው እያለ ነው። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ጉስቁልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገንም፣ በዘይትም አልለዘበም። ምድራችሁ ባድማ ናት። ከተሞቻችሁ በእሳት ተቃጠሉ። እርሻችሁም በፊታችሁ በሉት ሌሎች በሉታል። በዕድ ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ በዱባ አትክልትም ውስጥ እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰይዶም በሆንን እንደገሞራም ገሞራም በመሰልን ነበር። እናንተ የሰዶም አለቆች ወይ የእግዚአብሔርን ቃል ስሙ! እናንተ የገሞራ ሕዝብ ሆይ አምላካችንን ሕግ አድምጡ! የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? የአገልግሎታችሁ ብዛት ለእኔ ምን ይጠቅመኛል? ወዳጆቼ፣ ይህንን ክፍል ሳዘጋጅ ንስሐ እየገባሁ ነው ማዘጋጀው። የእግዚአብሔርን ምሕረት እየጠየኩ ነው ማዘጋጀው። ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ ስብ መስዋዕትና የፍሪዳን ስብ ጠግብ ያለሁ። የበሬና የበግ ጠቦት፣ የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ፣ ይህን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወደውም። በደልንም የተቀደሰውን ጉባኤ አልታገስም መባችሁና በዓላታችሁን ነፍሴ ጠልታለች ሸክም ሆነው ብኛል ልታገሳቸው ተክሜያለሁ ለካ የእግዚአብሔር ትግስት ያልቃል እጃችሁን ወደ እኔ ብትዘረጉ አይኔን ከእናንተ እሰውራለሁ ልመና ብታበዙ አልሰማችሁም እጆቻችሁ ደም ተሞልተዋል ታጠቡ ሰውነታችሁን አንጹ የስራችሁን ክፋት ከአይኔ ፊት አስወግዱ ክፉ ማድረግን ተው፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለደሃደጉ ፍረዱለት፣ ስለመበለቲቱ ተሟገቱ። ይሄ ነው እኔ ደስ የሚያሰኛኝ የመጨረሻው ሌላ። ኑና እንዋቀስ፣ ዛሬ መዋቀስ ይሁንልን ወዳጆቼ፣ በጓዳችሁ ወዳጆቼ፣ ባላችሁበት ስፍራ መዋቀስ ይሁን ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ። ስለመታዘዝ ነው እየተነጋገርን ያለን። እግዚአብሔር እያስተማረን ያለው ስለመታዘዝ ነው። ከተቀበለው መከራ መታዘዝን ተማረ። ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። ስለሚ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። አያችሁ፣ የመታዘዝ ውጤት በረከት መብላት የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብተምጹም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግረዋል። አለመታዘዝ በሰይፍ መበላት ነው፣ መታዘዝ መባረክ ነው። ወዳጆቼ መታዘዝ ማለት ታዲያ ምን ማለት ነው? መታዘዝ ማለት አሁን እንዳየነው እሺ ማለት መስማት ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ሥጋት የሚያርፋል። ስለዚህ መታዘዝ ማለት መስማት ነው። እግዚአብሔር እንድትሰሙ የሚፈልገው በምን ጉዳይ ነው ወዳጆች? ሰምተኸኝ ቢሆን ኖሮ ሰላምህ እንደወንዝ በፈሰሰ ነበር ይላል። ብዙ ሰው በነውጥ ውስጥ፣ ብዙ ሰው በጦርነት ውስጥ አለ። ምንድነው ሚስጥሩ ካልክ፣ እሺ አለ ማለት ነው አለመስማት ነው። ሰምተኸኝ ቢሆን ኖሮ ሰላምህ እንደወንዝ በፈሰሰ ነበር። ስለዚህ ሰላም ያጣችሁ ሰዎች ቆም ብሎ ለምን ሰላም አጣሁ? አለመስማት ሰምታይ ቢሆን ኖሮ ሰላም እንደወንዝ በፈሰሰ የሚሰማኝ በእርጋታ ይቀመጣል። ከቃል ያለፈ ከፊደል ያለፈ ሆኖ መገኘት ይሁንልን፣ ወዳጆች ተግባራዊ ማድረግ ይሁንልን፣ ዛሬ መልስ መስጠት ይሁንልን። ስለዚህ መታዘዝ ማለት ይሄ ማን ነው ለማን ነው የሚታዘዘው? ሁለተኛው ስለመታዘዝ ስናስብ ወደ አእምሯችን የሚመጣው ትርጉም በጣም ወሳኝ ነው። ማን ነው ለማን ነው መታዘዝ ያለበት? ሚስት ለባሏ ሚስቶች ወይ ለባሎቻችሁ ታዘዙ ይላል። ብዙ ክፍሉን የማናነበው በጣም ብዙ እንትኖች ስላሉ ነው። ኤፌሶን አምስት ሁለት ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ለእያንዳንዳችሁ፣ ሚስቶቹ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ለክርስቶስ እንደምትገዛ እንዲሁ ሚስት ለባሏ ትገዛ። ጌታ ይርዳ። ኤፌሶን ስድስት አንድ ልጆች ወይ ለወላጆቻችሁ ታዘዙ የሚገባ ነውና ማለማ፣ ማለማ ልጆች ለወላጆች ባሪያዎች ሆይ ለጌቶቻችሁ ተገዙ ይላል። እንዲያውም በሌላ ቦታ ስታስቡት ሁለት የማይዋጡ ክፍሎች አሉ። ጴጥሮስ ላይ ለጠማሞች ጌቶቻችሁ እንኳን ተገዙ ይላል። ሰው እንዴት ለጠማማ ጌታ እንዴት ይገዛ? ለመንግስት ባለስልጣን ተገዙ ይላል። ወዳጆች፣ ሮሜ ላይ ብዙዎቻችሁ እንደምታውቁት ፊልጵስዩስ ሁለት ሦስት ባሎች ሚስቶች ብቻ ለባሎቻቸው አይደለም፣ ልጆች ለወላጆቻቸው፣ ባሪያዎች ለጌቶቻቸው አይደለም። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል፣ ስለ ክርስቶስ ቅድም ያነበብን ፊልጵስዩስ ላይ የባሪያን መልክ ይዞ ራሱን ባዶ አደረገ፣ አዋረደ፣ ለሞትም ይኸውም የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ ክርስቶስ ለማን ነው የሚታዘዘው? ለእግዚአብሔር ዕብራውያን 13 17 ለዋኖቻችሁ ታዘዙና ተገዙ፣ ስለ ነፍሳችሁ ይተጋሉና። ለማ ለዋኖቻችሁ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በምን ታዘዘ ይላል? ስለዚህ ማን ነው ለማን ነው የሚታዘዘው እዚህ አሁን ያየናቸው ናቸው። ያለመታዘዝ ውጤት ምንድን ነው በደንብ እንድናየው የቱ ይበልጣል ወዳጆቼ መታዘዝና የመታዘዝን ውጤት መብላት ወይስ አለመታዘዝና ያለመታዘዝን ውጤት መብላት አለመታዘዝ ቅድም ሳይፍ እንደሚያመጣ አይተናል እናያቸዋለን ወዳጆቼ እግዚአብሔር እኔንም እናንተንም ያድነን የመጀመሪያው ያለመታዘዝ ውጤት ከገነት መባረር ነው አዳምና ህዋንን እንደምታውቁት ዘፍጥረት ሶስት ላይ አለመታዘዝ እግዚአብሔር ይህንም ብሎ ይህንን አትብሉ ብሎ ስላቸው እንደገና ሰይጣን መቶ እንደሰበካቸውና እና እንዳልታዘዙ ታያላቸው እሱን ነው በአንዱ አለመታዘዝ ኃጢአት ወደ አለም ገባ የተባለ ስለዚህ አለመታዘዝ ምን ያመጣል ካልከኝ ወዳጄ ከገነት ያባረራል መንግስተ ሰማይ እንዳትገባ ይከለክልሃል ሌላኛው የአለመታዘዝ ውጤት የበኩር ልጅን ማስገደል ነው መዋረድ ነው ፈርዖንና ግብፃውያን ታውቃላችሁ እግዚአብሔር ህዝቤን ልቀቅ ይልሃል ሲሉት እግዚአብሔር ማን ነው እግዚአብሔር የምትሉትን አላውቅም አለ ይላል እግዚአብሔር ማን እንደሆነ አሳየው ወዳጆች መጨረሻ ላይ የግብፃውያን የበኩር ልጆች ሁሉ ሞተ ሁሉም ሰው ጋር ሞቶ ነው ያለመታዘዝ ውጤት ምንድን ነው ብለህ ካልከኝ ልጅን ማስገደል ነው ጌታ ምህረት ያድርግልን ሌላኛው በጠላት እጅ መውደቅ ነው፣ መሸነፍ ነው። ያልታዘዘ ሰው በጠላት እጅ ይወድቃል። እስራኤላውያን ዘዳግም አንድ አርባ ሦስት እኔ ከእናንተ ጋር አይደለሁኝም እና እግዚአብሔር አትውጡ አላቸው ይላል። ወጡ። ወዳጆቼ ምን እንደሚያሳድድ አሳደዷቸው ነው የሚለው አለመታዘዝ በጠላት እጅ እንድትወድቆ ያደርጋቸዋል። የበኩር ልጅ መገደል ብቻ አይደለም። ከገነት መባረር ብቻ አይደለም በጠላት እጅ እንድትወድቁ ያደርጋችኋል ቅድም እንዳየነው ያለመታዘዝ ውጤቱ ምንድን ነው ብላችሁ ካላችሁ መንግስት ከእጃችን ይነጠቃል ለሌላ ይሰጣል ይሁዳን ታውቃላችሁ ለዚህ አገልግሎት ታድሎ ነበር ነገር ግን እሱ በተዋት በርሲያና ማትያ እንዴት እንትን እንዳሉ ባለፈው አይተነዋል አለመታዘዝ ሌላኛው እግዚአብሔር በጥፋታችን ይስቃል እግዚአብሔር ይሰወራል። ምሳሌ አንድ ከ24 እስከ 33 እናንተ አንብቡት። እግዚአብሔር በጥፋታችን ይስቃል። ወየው ወየው! ሌላ በበሽታ መቀሰፍና አለመፈወስ አሁን ያነበብኩት ኢሳያስ ምዕራፍ አንድ ላይ እብጠት ሆኗል፣ ቁስል ሆኗል፣ ፈውስ የለም። ብዙዎቻችን ፈውስ ለምድሪቱ ፈውስ፣ ለቤተሰብ ፈውስ፣ ለቤተ ክርስቲያን ፈውስ፣ ለሁሉ ፈውስ እንፈልጋለን። ኢሳያስ ምዕራፍ አንድ ላይ ካለመስማታችን የተነሳ እብጠት ነው ፈውስ የለም ነው የሚለው። ስለዚህ በበሽታ መቀሰፍ አለመፈውስ፣ እስራኤላውያን መማረክ፣ ታልፎ መሰጠት። አለመታዘዝ መማረክ ያመጣል። እስራኤላውያን ስላልታዘዙ ሰባ ዓመት ለምርኮ እንዴት እንደ ትር እንዳሉ ታውቃላችሁ። ኤርምያስ ሰባት ላይ 11 ከ1 እስከ 23 ላይ ማየት ይቻላል። መጣል ነው ያለመታዘዝ። ከመጣል ያድነን። ዮናስን ታውቃላችሁ። ምዕራፍ አንድ ላይ ምዕራፍ ሁለት ላይ ምዕራፍ ሶስት ላይ እንዴት በአሳነባሪ ሆድ ውስጥ እንዴት እንደተጣለ። ነነዌ በደላቸው እስከ ሰማይ ደርሷል። ሄደ ንሳ፣ እንዲገቡ ንገር ሲባል ኮበለለ ይላል። መርከብ ውስጥ ሆኖ ሳለ ወደ ተርሴ ስለመሄድ ከዛ ነውጥ ተጀመረ። ምንድን ነው ብለው ሲያጣሩ ወጣ የዚህ ነውጥ ምክንያት ኔነኛ አለ። ምንድን ነው ሲሉት አለመታዘዝ። ወዳጆቼ፣ አለመታዘዝ ነውጥ ያመጣል። ሳኦልንም ታውቃላችሁ። አለመታዘዝ። እኔን ጣሉኝ አላቸው። ወረወሩት ወደ ባህር ውስጥ እግዚአብሔር ራርቶት አሳነባሪ ሆድ አዘጋጀለት። እግዚአብሔር ይራራልን፣ አለመታዘዛችን አልፎ እግዚአብሔር ይስራ አለመታዘዝ ምን ያመጣል? መጣልን ያመጣል። እግዚአብሔር ከመጣል ያድነን። አዲስ ኪዳንም ውስጥ እኮ ነው፣ ብሉይ ኪዳን ብቻ አይደለም የምለው። ሌላው በሰይፍ መበላት ነው። ለእኔ ብትታዘዙ እሺ ብትሉ ከበረከት የትበላላችሁ የሚትሉ ሰይፍ፣ ይበላችኋል በረከት መብላት ትተን በሰይፍ መበላት። ወዳጆች፣ ሌላ ከእግዚአብሔር ዘንድ ቁጣና መቅሰፍት ይሆናል ሮሜ ምዕራፍ ሁለት ቁጥር ስድስት ላይ አዲስ ኪዳን ላይ ከእግዚአብሔር ዘንድ ቁጣና መቅሰፍት ይሆንባችኋል ይላል። ቁጣ የእግዚአብሔር ቁጣ የእግዚአብሔር መቅሰፍት ምንድን ነው ብለህ ብትል፣ ሌላ ምንም አይደለም አለመታዘዝ። እግዚአብሔር መታዘዝ ይሁንልን። ወደ እግዚአብሔር ረፍት አለመግባት ዕብራውያን ሶስት ሰባት ላይ ወዳጆች ይላል ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ይላል። ወደ እረፍት እንዳይገቡ የማልኩባቸው እነማን ናቸው? ያልታዘዙ አይደሉም? ምን ብሎ እግዚአብሔር ይጠይቃል። አለመታዘዝ ወደ እረፍት እንዳይንገባ ያደርጋል። እስራኤላውያን ከነአን እንዳይገቡ ያደረጋቸው፣ በምድረ በዳ እንዲቀሩ ያደረጋቸው አለመታዘዝ ነው። አለመታዘዝ በምድረ በዳ ያስቀራል። ለምን ብለ ብትለኝ፣ እግዚአብሔር በአዲስ ኪዳን ለኃጢአትና ለአለመታዘዝ አቋሙን አይለውጥም። ጽድቅ ግን አለው፣ ጸጋ ግን አለው፣ ኃይል ግን አለው። ወዳጆቼ አለመታዘዝ በአዲስ ኪዳን አይለወጥም። ወደ እረፍት አለመግባት ሌላው የንብረትና የህይወት ጥፋት መናወጥ። ሐዋርያት ሥራ ምዕራፍ 27 1 ላይ 276 ነፍስ ሆነው እንዴት ከጳውሎስ ጋር እንደሄዱ ታውቃላችሁ። የመጀመሪያው በመክረብ ሲሄዱ ካፒቴኑን ጠየቁ። ልከኛ ነፋስ መሰላቸው ይላል። ግን ጥቂት እንደሄዱ አውራቂስ መጣ ከፊታቸው ፀሐይና ጨረቃን ስላላዩ እንድናለን የማለት ተስፋ ተቆረጠ። አለመታዘዝ ተስፋ ያስቆርጣል። ከዛ ጳውሎስ እንዲህ አለ፣ ከእናንተ አንድ እንኳን አይድንም። ይመርከብ ሊሆን ይችላል ነውጥ ያመጣል አለመታዘዝ። እና ምን ቢል ጥሩ ነው፣ እናንተ ሰዎች ወይ ሰምታችሁ ቢሆን ኖሮ ከመጀመሪያው እነሳም ነበር። አለመስማት ነውጥ አለ፣ ወዳጅ አለመስማት ንብረትን ያጠፋል። ጌታ መስማቱን የመጨረሻው ያለ መስማት ውጤት ለአሁኑ ዝግጅት ማለት ነው። በገሃነም እሳት መጣልን ያመጣል፣ ፍርድን ያመጣል። ጻድቅ በጭንቅ የሚድን ከሆነ ለወንጌል የማይታዘዙ መጨረሻቸው ምን ይሆን? መቃጠል ነው ወዳጄ፣ መቃጠል ነው። የመታዘዝ በረከት ምንድን ነው? እሱን እኔና አለመታዘዝ ምን ያክል ከባድ እንደሆነ አየን፣ ወዳጆች በመታዘዝስ መጽደቅ መንግስተ ሰማይ መግባት። በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። በኢየሱስ ክርስቶስ መታዘዝ ነው ጻድቃን ይሆን። ወዳጆች ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። ከተቀበለው መከራ መታዘዝን ተማረ። ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። ወዳጆቼ ዛሬ መታዘዙን ለምን እንደምንታዘዝ እሱን አይተን ነው የምንጨርሰው የመታዘዝ ውጤት ምንድን ነው? መባረክ። አንድ ልጅህን አልከለከልክምና የምድር አሕዛብ ሁሉ በዘርህ ይባረካሉ። ልጅህን ረድል ሲለው አብርሃም ታዘዘ። ወዴት እንደሚወጣ እንኳን ከመጀመሪያውም የታዘዘ ሰው ነው። አይገርም። አብርሃም በመውጣት የታዘዘ ሰው ነው። ልጅህን ረድል ሲል የታዘዘ ሰው ነው። ከዚህ የተነሳ አሕዛብ ባንተ ሁሉ ምን ይሆናሉ? ይባረካሉ። ወዳጆች የመታዘዝ ይሆንልን። የመታዘዝ ውጤት መባረክ ነው። ሌላው የመታዘዝ ውጤት በህይወት መኖር ነው። ኢሳይያስ 55፥3 ጆሮአችሁን አዘንብሉ ወደ እኔም ቅረቡ ስሙ ሰውነታችሁም በህይወት ትኖራለች። የዘላለም ህይወት ማግኘት ነው። ለማ ለወንጌል መታዘዝ ሰላም መሆን ነው። ትእዛዜም ብትሰማ ኖሮ ሰላምህ እንደወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ለምንድን ነው የምንታዘዘው እሱን አይተን እንጨርስ። የመጀመሪያው ለእውነት ነው። እውነት ማነው? ክርስቶስ ኢየሱስ ነው። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙ ላይ ቁጣና መቅሰፍት ይመጣል። ለእውነት እንድትታዘዝ እግዚአብሔር ዛሬ ጋብዝሃል። እውነት ማን ነው? ክርስቶስ እሱ። ምንድን ነው ያለው? መንገድና እውነት ህይወትም እኔ ነኝ፣ በእኔ በቀር ወዳብ የሚመጣ የለም። እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል። እኔ በጎች በር ነኝ፣ በእኔ የሚገባ ቢኖር ይድናል። እኔ ህይወትና ትንሳኤ ነኝ፣ የሚያምንበት ቢሞት እንኳን ይነሳል። ክብር ለኢየሱስ ይሁን። ለምንድን ነው የምንታዘዘው ካልከ፣ በመጨረሻ ለእውነት ሌላው ገላትያ 3 አንድ የማታስተውለው የገላትያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ለምን እንዳትታዘዙ ለእውነት እንዳትታዘዙ። ገላትያ አምስት ሰባት በመልካም ትሮጡ ነበር። ለእውነት እንዳትታዘዙ ማን ከለከላችሁ? ጥያቄ ጠያቄ ነው እየጠየቀ ያለው። ዕብራውያን ሶስት ሰባት ሁለት ሰባት ዛሬ ድምፁን ብትሰሙ አባቶቻችሁን እኔን የፈተኑበት የመረመሩበትም አርባ ዓመትም ስራዬን ያዩበት በምድረ በዳ በማስመረ እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ፣ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። ዛሬ እንድትታዘዝ እንድታውቅ የሚፈልገው መንገዱን ነው። እንዲሁ ወደ እረፍቴ አይገቡም ብዬ በቁጣይ ማልኩ። ልባችሁን እልከኛ አታድርጉ። ካልታዘዙት በቀር ወደ እረፍቴ እንዳይገቡ የማልኩባቸውን እነማን ነበሩ? የመጨረሻው ለወንጌል አንደኛ ጴጥሮስ 4፥17 እና 18 ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ስለዚህ አሁን የስብከት የዓላማ ወዳጆቼ፣ ስለ ኢየሱስ ክርስቶስ መከራ መቀበል ብቻ አይደለም ከተቀበለው መከራ መታዘዝን ተማረ፣ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው እንደሚል ለወንጌል እንድትታዘዙ ቃል በቃል በቀጥታ ክፍል ይናገራል። ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ለምንድነው የምታዘዘው? ካል ሽቴ ለምንድነው የምታዘዘው? ካል ከወንድሜ ለእውነት እውነት ክርስቶስ ነው። ለወንጌል መታዘዝ ይሁንልን። እንጸልያለን እጆቻችሁን አንስታችሁ በተለያየ መንገድ መታዘዝ ይፈልጋላችሁ ምትሉ አንድ ደቂቃ እንጸልያለን። የእስራኤል ቅዱስ እግዚአብሔር የነገስታት ንጉስ እግዚአብሔር ከተቀበልከው መከራ መታዘዝን ስለተማርክ በአንተ መታዘዝ ጻድቃን ስለሆንን ስላጸደከን እናመሰግንሃለን። አባቶ የሚሰሙ የሚያደምጡ ሁሉ መታዘዝ እንዲሆንላቸው፣ ይልቁንም ለእውነት እንዲታዘዙ፣ ይልቁንም ለወንጌል እንዲታዘዙ እርዳቸው ስለምትረዳቸው እናመሰግንሃለን። እኔንም ስለረዳኝ ክብር ላንተ ከፉለ ዘላለም ይታሰር በኢየሱስም አሜን። ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰብጠኝ እንግዲህ ሂዱና አዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20።